የበልግ ዝናብን ተከትሎ ሊከሰት የሚችለውን የወባ ስርጭት ለመግታት ኅብረተሰቡ አስፈላጊ የሆኑ የጥንቃቄ ተግባራትን ሊያደርግ እንደሚገባ የጤና ሚኒስቴር አስታወቀ። ወቅቱን ተከትሎ ሊኖር የሚችለውን የወባ ስርጭት ለመግታት ሁሉም የበኩሉን እንዲወጣም ጥሪ ቀርቧል። ተጨማሪውን ከዘላል ማስፋውን እንከታተል። ዓለም አቀፍ የወባ ቀን አዳዲስ ፈጠራዎችንና ሀብትን በማቀናጀት በሁሉን አቀፍ ቁርጠኝነት ወባን ንግታ በሚል መሪ ሀሳብ ከሚያዝያ 16 እስከ 18 2017 ዓ ም ይከበራል። ዓለም አቀፍ የወባ ቀን መከበር ወባን ለመከላከልና ለመቆጣጠር በተሰሩ ስራዎች የተገኙ ስኬቶችን ለማስፋት ተቶችን ለማረም እና የማህበረሰቡን ግንዛቤ የሚያሳድጉ ስራዎችን ለመስራት ያስችላል ተብሏል። ይህንኑ ጉዳይና ሁናዊ የወባ ስርጭትን በማስመልከት የጤና ሚኒስትር ዴኤታ ዶክተር ደረጃ ጀ ደጉማ መግለጫ ሰጥተዋል። ሚኒስትር ደኤታው በመግለጫቸው ባለፉት ወራት በተሰሩ ስራዎች የወባ ስርጭትን ለመቀነስ በትኩረት እየተሰራ መሆኑን ገልጸው በዚህም የተሻለ ውጤት ማስመዝገብ መቻሉና የጠቀሱት ባለፉት ስምንት ወራት ከ20 ሚሊዮን በላይ ለሚሆኑ ሰዎች ምርመራ በማድረግ የወባ በሽታ የተገኘባቸው የሕክምና ድጋፍና ክትትል እንደተደረገላቸው ገልጸዋል። በተጨማሪም ከፍተኛ ስርጭት የሚስተዋልባቸው ሁለት መቶ ሁለት ወረዳዎች ላይ ክትትል መደረጉንና የስርጭት መጠኑን ከግማሽ በላይ መቀነስ መቻሉን ተናግረዋል። ውጤቱ የተገኘው ከክልሎችና ከባለ ድርሻ አካላት ጋር በተደረገ ቅንጅታዊ ስራ መሆኑንም ጠቅሰዋል። በዚህ አመት ከፍተኛ ርብርብ ነው የተደረገው። ከፍተኛ የወባ ጫናን ለመቀነስ ታስበው ያም በማድረጋችን ከዚህ ቤት በተደጋጋሚ ስንገልጽ እንደነበረው 222 ወረዳዎች ከፍተኛ የወባ ጫና ያለባቸውን ለይተን በሁሉም ክልሎች ውስጥ ሰፊ ስራዎችን ሰርተናል። በእነዚህ ሁለት መቶ ሀያ ሁለት ወረዳዎች የዛሬ ስምንት ወር አካባቢ ጫናው ከሰባ ስድስት ፐርሰንት በላይ የሚሆን እነዚህ ወረዳዎች ላይ ነበር የእነዚህ ወረዳዎች ጫና በአሁኑ ሰዓት ላይ ሲታይ በእጅጉ በመቀነስ ወደ አርባ ፐርሰንት ዝቅ ብሏል። ሚኒስትር ዴኤታው የዘንድሮው ዓለም አቀፍ የወባ ቀንም በተለያዩ መርሃ ግብሮች እንደሚከበር ገልጸዋል። ከመርሃ ግብሮቹ መካከል ከኦሮሚያ ክልል ጋር በመተባበር ሳይንሳዊ ኮንፈረንስና ሲምፖዚየም ከሚያዝያ 16 እስከ 18 2017 ዓ.ም በጅማ ከተማ እንደሚካሄድ ጠቁመዋል። ሚኒስትር ዴኤታው በኢትዮጵያ ለወባ ተጋላጭ በሆኑ ቦታዎች ሕብረተሰቡ ውሃ ያቆሩ ቦታዎችን በማፋሰስና አካባቢን በማጽዳት ከፍተኛ ጥንቃቄ ማድረግ እንዳለበት አስታውቀዋል። በተለይም የበልግ ወቅትን ተከትሎ ሊኖር የሚችለውን የወባ ስርጭት ለመግታት ሁሉም የበኩሉ እንዲወጣም ጥሪ አቅርበዋል። ማህበረሰባችን የአካባቢ ቁጥጥር ላይ አሁንም ተሳትፎ እንዲያደርግ በንጽህና ግቢውን አካባቢው እንዲጠብቅ ማድረግ፣ የአቆሮ ውሃዎችን ቶሎ ማፋሰስ፣ ማዳፈን ያስፈልጋል። በዚህ ላይ ማህበረሰባችን ከወዲሁ ወደ ስራ እንዲገባ መጠየቅ እንፈልጋል። ጤና ሟተኞቻችን ዝግጁ መሆን አለባቸው። በተለይ ደግሞ መድኃኒትና ህክምና መሳሪያዎች በበቂ ሁኔታ መኖር አለባቸው። የቅኝት ስርዓቱ መጠናከር አለበት። በየቀኑ ከቀበሌ ጀምሮ የወባ ህመምተኛ ቁጥር እስከ ጤና ሚኒስቴር ድረስ በጤና ህብረተሰብ ጤና ኢንስቲትዩት በኩል መምጣት መቻል አለበት።